እንደመጣ ይዛ ሆቴል ነው የሚሻለው። ምን ነገር ማለት አልፈልግም። ተምር፣ እሺ አምጥቼ አገናኝሽ። ጭራሽ አይ ሮታ እዛ ድረስ እዛ ድረስ ውሽሚት እስካለችበት ድረስ፣ ጭራሽ እዚህ ድረስ አላለችም አሸብር ደግሞ በሰበቡ እንትና ተሳቡ ይላል አገሬ ሰው። ሄርሜላን አምጥቼ እዚህ ላገናኝሽ አላለም። በሰበቡ ልታገኛት ልታገኛት ማለት ነው። አይባልና ሚስት አይባልና ሚስት እንዱስ ነብሳቸው አይማር። እውነት ነው፣ ነብሳቸው አይማር። እናንተ ጭር ሲላት ወዱም አይደለም። ማን ነው ልክ እንደኔ ግን በሩ ታያገት ላይ የስጦታውን ወርቅ ያየ ማለት ነው። በቃ ሊያሸብሩን እኮ ነው፣ ቤተሰብ ባልና ሚስት ማለት ነው። ምክንያቱም በዚህ ሰሞች ዘጭ ብሏል ሚዲያው ሲያዩት፣ በቃ ቀስቀስ ብሏል፣ የድመት አፍንጫ ሆኗል ማለት። ለነገሩ እነሱንም ብቻ ሳይሆን እኛስ እራሱ ማንን ጭርስ ሲላዩ አንወድም እኮ አንወድም። ግን እኔ ያሳዘኑኝ አሉ ያሳዘኑኝ እነማን ናቸው ካላችሁ ደግሞ በደንብ አድርጌ የምነግራችሁ ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላም አሌይኩም ራህመቱላሂ በረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለው፣ በያላችሁበት ሰላማችሁ አላብዛለኝ። ላላፍ እየወዳችኋለው። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ውዶችዬ ላይክ አድርጉ፣ ላይክ ሳታረጉ እንዳትወጡ። ሰብስክራይብም ያላደረጋችሁ ካላችሁ ሰብስክራይቡ በቴስታና በካልቾ አንዴ ብው አድርጋችሁ ውጡ ነው የምለው ማለት ነው። እናም ወደ መጣሁበት ወደ ገደለው ስገባ ትናንትና እንግዲህ እናንተ ትላንትና እኮ ያመጣህ ወርቅ አንተ አይደለህም የገዛህልኝ አራት መቶ ሀያ ሺህ ብር ያልከው እንደው ውሸት ነው ዱበዳ ነው ይህ ወርቅ ውሽሚት ናት ገዝታ ያመጣችልኝ ብላ እንግዲህ ጦርነት የዓለም ጦርነት ከፍታ ነበሩ ታየ ኧረ ተይ ኧረ ተይ የቤብዬ እናት ተይ ተረጋጊ ታይ ታይ እውነቴን ነው ምልሽ ታይ ጋሽ አሸብርም ምን ወርቁ አለ እንደደነገጠ ሰው ማለት ነው። ማን ነው፣ ከፈለግሽ በቃ ላምጣት፣ ሄርሜላ ላምጣት፣ ላምጣት እና ላገናኘሽ ሲላት ጭራሽ እዚህ ድረስ አለችው ማለት ነው። እዚህ ድረስ አይደለም፣ እዛ ድረስማ አንቺ ያለሽበትማ፣ እንዴት? የእናት አባትሽ ቤት ሩታዬ፣ አይሆንም። እንዴት ይሆናል? እኛም እራሱ እኮ አንፈቅድም። ዘረፍ ነው ምን፣ እንዴት ደፈረች? ውሽሚት እንዶ፣ የሀገር አለ፣ የሰፈር አለ፣ የወረዳ አለ፣ ቀበሌ አለ እንላለን እኛ ማለት ነው። እዛ ማንዳ ይሆን እንዴ? እስካለችበት ድረስ ነው እንጂ ውሽሚት እስካለችበት ድረስ ሩታዬ ምን ነው እናቴ፣ እንዱ ከአንገት ላይ ምን የሚያክል ወርቅ ምን የሚያክል ወርቅ አንግድሽ ላይ አድርገሽ እኛን ነው ፍራንክ የምታደርጊው፣ ወይስ ምንድን ነው? ወይስ ሰሞኑ እንዴት ነው፣ የውሻ አፍንጫ ሆኖ አይደል? ቢዲ እውነት ቀዝቀዝ ብሏል። አሁ መችሽ ሩታዬ፣ እኔ እናት ይመችሽ። አንጫጭን እንጂ አንጫጭን። እውነቴን ነው የምልሽ እናንተ ባልና ሚስት በአንድ ወንዝ ይቀዳል ነው በአንድ ባህር ይቀዳል የተባለ እውነት ነው። ሁለቱ ምንም ሚዲያው ዝም ሲል ረጭ ሲል አይወዱም አይወድም። ቆሽቆሽ ማለት ይወዳሉ ማለት ነው። ስለዚህ ቆሽቆሽ እንዲሉ እኛ ፈቅደንላቸዋል። አዎ ፈቅደንላቸዋል። እነማ እኛ ዩቲዩበሮች ማለት ነው። እነሱ ቆሽቆሽ ካላሉ እኛም ቆሽቆሽ ማለታችንን እናቆማለና እናቆማለን። እነሱ ቆሽቆሽ ሲሉ ነው እኛም የምናዋጅበው ማለት ነው። እናዋጅበዋለን፣ ሞቅ እናደርጓዋለን። በቃ ኧረ ጦርነት በቃ የዓለም ጦርነት ነው አይደለ? እንዲ የምኑ ጦርነት ሊበላችሁ፣ ከዓለም የሚበልጥ ጦርነት ምን አለ ያለ እናቴ እና እኛም የምናዋድቧለን አለዛማ መኛፋችንም ራሱ እኮ ቆዳ ቆዳ ነው የሚለው የምናወራው ከሌለ ማለት ነው ግን እኔ እውነቴን ነው የምላችሁ አሳዘኑኝ እነማን ያሳዘኑኝ መሰላችሁ ኦዲየንሶች ማለት ነው በተለይ በተለይ የሩታዬ አድናቂዎች የሩታ እህቶች አሳዘኑኝ ምክንያቱም የእሷ ደስታ ነው የሚፈልጉት። የእሷ ሐዘን፣ የእሷ መከፋትን በፍጹም አይፈልጉም ማለት ነው። የእሷ ደስታ ሁሌም ነው የሚያስደስታቸው ማለት ነው። እና የእሷ ደስታ ተደስተው ሳይጨርሱ እንደዚህ አይነት ዱብ እዳ አምጥታ ዱብ ስታረግባቸው በጣም ነው የሚያሳዝኑ ማለት ነው። እንደ ሩታዬ፣ እንደ ስሞትልሽ ስቀበርልሽ፣ እንደ ምን አለበት ለአራት ቀን ለአምስት ቀን ለስድስት ቀን እንኳ እንዲደሰቱ ብትፈቅድላቸው ማለት ነው። ባልና ሚስት ቆይ የቤብዬ አባት ፍቅሬ እስኪ እስከ ትንሽ ጊዜ ቆይ። የሚወዱን የእኛ ደስታ የሚያስደስታቸው ስላሉ በእኔ ሰፕራይዝ በጣም ስለሚደሰቱ ለሳምንት ለስድስት ቀን ለአምስት ቀን እንቆይ፣ በሌላ ነገር እንስራ፣ እነሱን ደስታቸው ያጣጥሙት። ከዛ በኋላ ድራማውን ፍራንኩም እንጀምረዋለን፣ እንጀማምረዋለን፣ እንቆሰቁሰዋለን። ብትው ምን አለበት ሩታ፣ እንደ ሀሳብ እኮ ነው ምልሽ ማለት ነው። ለነገሩ አሁን ምን ሀሳብ አመጣለሁ ጀመርሽ እኮ እናቴ ጀመርሽ። ግን ተጫወታችሁብን። እኔ አንዳንድ ውል ክፎች እኮ አሁንም እኮ ደስ የሚላቸውም አይጠፉም እኮ በዚህን ሰዓት። ድሮም ብለናል፣ ድሮም ብለናል ሄርሜላ ሰዓትን በወርቅ ቀይሮት ነው የሰጣት ለእሷማ ገንዘብ አወጣላትም፣ የሚልም እኮ አይጠፋም በዚህን ሰዓት። ሞኛሉ እኮ በየውጥም እናቴ አይደለም የ420 ሺህ ወርቅ ልትገዛ ተዉና የሀያ ሺህ ወርቅ ገዝታ እንኳ ለሩታ አትለቅም። ውሽሚት ማለት ነው ለት ነው የምላችሁ አሁ ለመወለድ ብትፈልግ እንኳ የተወሰነ ጥቅማጥቅሞች፣ የሆነ ነገር ልትገዛ ትችላለች። ምክንያቱም እንደዚህ አይነት ቆሻሻ ሴቶች እንደነገርኳችሁ ነው ስለም እንደዚህ አይነት ነገር ማድረግ ስለሚፈልጉ ማለት ነው አንድ የሚፈልጉት ነገር በእጃቸውን ለማስገባት በቁሳቁስ ነገር በጥቅማጥቀም ነገር ለመያዝ ስለሚፈልጉ የሆነ ነገር ልትልከሰከስ ትችላለች ግን፣ በዚህ ልክ አራት መቶ ሀያ ሺህ ብር ወርቅ ገዝታ ለሩታ በፍጹም የማይታሰብ እንዲያው እኮ ለመርዶም አስረጅም ለተረጅም ራሱ የማይመች እኛም ለማውራት እንኳን አፌ አሁን እየተሳሰረብኝ ነው። አራት መቶ ሀያ ሺህ ወርቅ ገዛች የሚለውን እውነት እንዲያው በቃ በግድ እንዲህ የሆነ ቁንጥት አድርጋችሁን የማወራ ነው የምመስለው ማለት ነው። ለምን እንትኑ ከብዶኛል፣ የገንዘቡ ብዛት ነው። እውነቴን ነው። ብላችሁ አንዳንድ ዩቲዩበሮች እና ኮመንታተሮች እናንተ ምራዞ ነብሳቸው አይማርም። ይሄ የእናንተ አይዲያ እኮ ነው፣ የእናንተ አይዲያ ማለት ነው። አንዷ አንዱው ቪዲዮ ሰርታበት ነበረ፣ ልክ እንትኑ ስጦታውን ያበረከተላት ቀን፣ ያን ቀን ማታው ቪዲዮ ሰርታ ነበር ምን ብላ ወርቁ የአምስት መቶ ብሩ ወርቅ ሽጡ በአራት መቶ ሀያ ሺህ ብር ለሩታ ሰፕራይዝ አደረጋት ብላ ቪዲዮ ሰርታ ነበረ። አብርሃም ደግሞ እንደምታቁት ይከታተለናል። እያንዳንዳችን ቪዲዮችን በደንብ አርጎ ነው የሚያደምጠው ማለት ነው። እኔ እንደሚያደምጥ የተረዳሁት አሸብር ብዬ ያወጣሁለትን ስም መቶ ያደመጠ። ለልጁ ለቤብዬ አሸብር ደገምኩት ያለበት ቀን ነው። በቃ እኛን እንደሚከታተል የተረዳውት ማለት ነው። ስለዚህ ይሄ አይዲያ በዩቲበሮች እና በኮመንታተሮች ነው የወሰዱት ማለት ነው። እና ምን ለማለት ፈልጌ ነው። ድሮን ብለናል እኛ ይህን አክል ገንዘብ አውጥቶ አይሰጣትን ስጦታ ምናምን ምናምን የምትሉ ተረጋግኖ የምላችሁ ምላቸው ሁለቴ ነው፣ እንዳታፉ በተደጋጋሚ እያሳፈሯችሁ ስለሆነ ማለት ነው። ለተጨነቃችሁ ላዘናችሁ፣ ደግሞ የእሷ ደስታ የምትፈልጉ የእነሱን መጣላትን የነሱ ደግሞ ጭቅጭቅን ለማትፈልጉ ደግሞ ለእናንተ ሶሪ ነው የምለው አይዟችሁ። ያው እኛ አውቀ ነው አልኮ ያው አብረናቸው ስንት አመት አይደለ እየቆሰቆስን እየተጓዝን ያለ ነው። ስለዚህ ስራቸው ምን እንደሆነ ደግሞ በደንብ ተረዱ። የትላንትን ነው ፍራንክ ወይም ደግሞ ድራማ መሆኑን በደንብ ነው የሚያስታውቀው። በማ በሩታ የሚያስታውቅባታል በአብርሃም የሚያስታውቅ ነበር ንግግራቸው ማለት ነው። ስለዚህ ብዙ ማትበሳጭው ለማለት ፈልጌ ነው ማለት ነው። ይሁን ግድ የለም እኛም እንቆሰዋለን። ግን ጋሽ አሸብርዬ ላምጣልሽ ያልከውን ነገር ግን ሰበብ የፈለግ ነው የሚመስለኝ ማለት ነው። ዛሬ እንግዲህ ጠብቁ፣ ዛሬ ጠብቁ እንግዲህ ጋሽ አሸብር ወደ ማናት ውሽሚትዬ ሄዶ እንግዲህ ወርቁ እንደዚህ ብላኛለች ማለት ነው። አይቀርም አሁን ከውሽሚትዬ ጋር ይመጣል። ስለዚህ አትበሳጩ። ሩታዬ መንገድ ነው የከፈተችለት። ለምን አይዲያ ስለሌለ በዚህ ሰሞን ማለት ነው። በዚህ አይዲያ ብደንብ አርገው ሊያንጫጩን ነው። ወደ ውሽሚት ይሄዳል፣ እኛም ምንናደዳለን፣ ሩታዬም ዘራፍ ትላለች፣ እኛም እሪ እንላለን። እንግዲህ እናዋጅባለን ማለት ነው። ለማንኛውም ለማንኛውም አትናደዱ ነው ምለ ማለት ነው። በቃ እነሱ ጀምረውታል፣ ድራማቸው ወይም ፕራንካቸው ጀምረውታል። ይቆሳሉ፣ እኛም ከእነሱ ጋር እንቆሰቁሳለን ማለት ነው። አትጨነቁ፣ አትጨነቁ ለምን እንዴት ምናምን እንዳትሉ ማለት ነው። በቃ ስራ ነው የሚሰሩት። ይስሩ ይስሩ። የወጣውን ወጪ በዚህ ካልተመለሰ ደግሞ በምን ሊመለስ ነው? እናቴ አራት መቶ ሀያ ሺህ ብር ወርቅ፣ መኪናው ደግሞ ስንት እንደሆነ እንግዲህ ማሰብም መገመትም አያቅታችሁ። እናንተ ጥልዞች ማለት ነው። እናም ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለው የእኔ ውዶች ማለት ነው። በያላችሁበት አላህ ይጠብቃችሁ። ሰላሙ አለይኩም ራህመቱላህ በረካቱ። መልካም ቀን ባይ